አሞራ ሬሳ እና ግድግዳ የተቀባ እንቁላል ከተገኘበት ጊዜ ጀምሮ ቤት ውስጥ ሰላም ጠፋ። ጸሎቱ አስጠላት፣ ከኔ ጋር መስማማት አቃታት። ቤተክርስቲያን ምሄርታዎች ባልና ሚስት ሊገዳደሉ ደረሱ። የእሳቸው ንግግር አይጥማትም፣ የእሷ ንግግር አይጥማቸውም። ሰው ባልና ሚስት አንድ ላይ ያድራለ ብሎ ይጠይቃል። እግዚአብሔር ያሳያቸው እ ባልና ሚስት ሆኖ አብረው ላይ ዳድር ነው ረ ሰዎች ልቦና አይኖረንም ረሰብ ወጅ ቢያን ሰውን ባንፈራ እግዚአብሔርን እንፍራ። ስለዚህ ምን አደረጉ ስላቸው፣ እንቁላሉንም ደሙንም በእጃቸው ነው የጠረጉት። የሚገርም ከዛ በኋላ ታመንኩ ነው ያሉት። ባፌ ሙሉ ደም ነበር ሲወጣ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለምም ትገኙ ወደ ቻናል የተከታታዮች፣ ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬም ታሪክ ነው ወደ እናንተ ማቀርበው እንግዲህ ታሪኮችን የማቀርብበት የራሴ ምክንያት አለኝ። በብዙዎቻችን ዘንድ በብዙዎቻችን ቤት ተመሳሳይ ታሪኮች ስላሉ አንዱ ታሪክ ሌላውን ያስተምራል፣ ሌሎች የሌሎችን ታሪክ በመስማት ራሳቸውን ይጠብቃሉ ብዬ ስለማምን ነው። ደግሞም በከፊልም ቢሆን ተሳክቶልኛል። ብዙዎች በሀሳብ መስጫው ሳጥን ላይ እንደሚያስቀምጡልኝ አስተያየታቸውን ማለት ነው። ከዚህ ታሪክ ብዙ ተምሬያለሁ፣ እኔንም አተረፍከኝ፣ እንዲህ እንዲህ አይነት አስተያየቶች ስላሉ ስለዚህ ሰለባ ከሆኑ ባለታሪኮች ብዙዎች ይማራሉ እና ወደፊትም እንቀጥላለን ማለት ነው። በዚህ አጋጣሚ በጣም አስተማሪ የሆኑ ዝም ብሎ ዝም ብሎ ለማስተማር የማይበቃ ሳይሆን ብዙዎችን የሚለውጥ ብዙዎችን የሚያስተምር ታሪክ ያላችሁ በተለይ በምስልና በድምጽ ብታደርሱኝ ወደ እናንተ መልሽ የማደርስ ይሆናል። ሌሎችንም እናነቃበታለን፣ እናስተምርበታለን፣ ከክፋት እንመልስበታለን እና የዚህ ቅዱስ ስራ ተሳታፊዎች ሆኑ። ሁላችሁንም ማለቴ ነው። ወደ ዛሬው ባለታሪክ አመራው። የዛሬ ባለ ታሪኬ የተገኙት አንቱ ብል ይሻለኛል ከእድሜያቸውም አንጻር፣ ከባህር ማዶ ነው። አገሩን መጥቀስ አስፈላጊ አይደለም። በበቂ ምክንያት ትረዱኛላችሁ ብዬ አስባለሁ እና እኚህ ባለታሪክ እንግዲህ በባህር ማዶ መኖር ከጀመሩ ኦልሞስት ሀያ አንድ ዓመታት ቆጥረዋል። ባለትዳር ናቸው። እንዲሁም ደግሞ ሁለት ልጆች ወልደዋል በተጋቡ እስከ አምስት ስድስት ዓመት ድረስ ከባለቤታቸው ጋር በጣም ጥሩ የሆነ ግንኙነት ነበራቸው የተባረከ ቤተሰብ በሳቸው አንደበት ሰላም ያለው የሚነፋፈቅ ልጆች እንኳን ትምህርት ቤት ሄደው እስከሚመለሱ ከወላጆቻቸው ጋር የማይተማመኑ ባልና ሚስት እንደዛው ማለት ነው እና ትውልዳቸው ወይም ደግሞ እንግዲህ የመጡት የበቀሉት የኤርትራ አፈር ላይ ነው። የልጅነት ጊዜያቸውን ያሳለፉት አስመራ ነው እና በውትድርናው ዓለም ውስጥ ስለነበሩ ግዳጅ ላይ እያሉ ነው ከዛሬ ባለቤታቸው ጋር የተዋወቁት። ተፋቀሩ፣ ተዋደዱ፣ ተጋቡ፣ ተሰደዱ። እንግዲህ ውስጥ ለውስጥ እንዲሆነው ምናምን የሚለው ነገር አስፈላጊም ስላልሆነ ዋናው ደግሞ በተለይ እኔ ከምሰራ መርሃ ግብር ጋር የሚሄደው ታሪክ ስለሆነ ስለነሱ ግንኙነት ይህ ያልባ ጭሩ ካልኳችሁ ከዛ በኋላ በውጭው ዓለም እያሳለፉ ያሉትንና ያሳለፉትን ታሪክ ነው የምነግራችሁ። ከሰደዱ በኋላም ኑሯቸው ጥሩ ነበረ። እሱ ሀገርም ቢሆን ይሰራሉ፣ ያገኛሉ፣ ልጆቻቸውን ያስተምራሉ፣ ያሳድጋሉ። እዛ ደስ የሚል የሚተሳሰብ ቤተሰብ ከዛ በኋላ ግን ሶስተኛ ሰው ጣልቃ ይገባል፣ በህይወታቸው። ማን አንዲት ሴት እንግዲህ ምክንያቱን ያቺ ሴት ነች የምታውቀው? የባለቤታቸው የቅርብ ጓደኛ ነች። የቅርብ ጓደኛ በባለቤታቸው ጓደኝነት አሳባ ቤታቸው መመላለስ ጀመረች። ተቀራረቡ፣ እንደ ቤተሰብ ቆጠሯት። ለካስ እሷ ሌላ ዓላማ ነበራት። እኚህን ሰው ማጥመር ትፈልጋለች። ለትዳራቸው ታማኝ ስለሆኑ ልጆቻቸውን እና ባለቤታቸውን በጣም ስለሚያፈቁ አልተሳካላትም። ከዚህ በኋላ ያለው ነው በጣም አስደንጋጩ። እንግዲህ ግር ምንድን ነው እግሯ እዛ ቤት መመላለስ ጀምሯል። የጠረጠሯት የለም፣ እንደ ቤተሰብ ነው የቆጠሯት። ይህ ሰው ባለትዳር ስለሆኑ በፍጹም ሌላ ነገር የሚያስቡ አይደለም። በዛ ላይ ደግሞ ፈሪሃ እግዚአብሔር ያደረባቸው ሰው ናቸው እና ቺ ሴት በቀላሉ ሰብራ እዛ ቤት ውስጥ መግባት እንደማትችል ስታቅ ምንድን ያደረገችው ከሉሲፈር ልጆች ከአንደኛው ጋር ተገናኝታ በተነገራት መሰረት በተነገራት መሰረት በቁራ ላይ አስደግፋ ማነው አስደግማ እዛ ቤት ውስጥ በእንቁላልና እንቁላል የዶሮ እንቁላል በዶሮ እንቁላልና በቁራ አስደግማ ነው እዛ ቤት ውስጥ የገባችው። እንግዲህ ከቤተሰቡም ጋር በጣም ስለተቀራረበች ሚስትም ስራ በምትሄድበት ሰዓት ባልም ስራ በሚሄድበት ሰዓት ልጆች ብቻቸውን የሚሆኑበትን ሰዓት ጠብቃ ነው የገባችው። ልጆች የሚጠረጥሩት የለም፣ ልጆች ናቸው። ማንም የለም። የምታደርገውን አድርጋ ሄደች። በኋላ ግን ጸበል ላይ ነው ጸበል ላይ ነው በጣም ሲጨጋቸው ጸበል ሲጀምሩ ነው ይሄ ነገር የተጋለጠው፣ እና ከዛ ኋላ ህይወታቸው በፈተና መሞላት ጀመረ። የሚዋደዱ ቤተሰቦች የሚዋደዱ ባልና ሚስቶች አይን ለአፈር ለመባባል ጀመሩ። ይሄም ብቻም አይደለም ይሄም ብቻም አይደለም። ከዛ በፊት እንደውም ልክ ታሪኩን ሲነግሩኝ በጣም ተጨንቀው ነው ያወሩኝ። ታሪኩን ሲነግሩኝ ሁለት መሰረታዊ ጥያቄዎችን እንደጠየቋቸው አንደኛው ምንድን ነው ቤተሰቡ ላይ ሀያፕን ያደረገው ስላቸው፣ በፍጹም በቃኔና ባለቤቴ መግባባት ተስኖናል። አሁን እሷ የሚገርመኝ፣ ከኔ የበለጠ እንደ መጀመሪያ በጣም ጸሎተኛ ነበረች። በኋላ ግን ባልጠበቅኩት ሰዓት ሙሉ በሙሉ ባህሪዋ ተቀየረ። ያቺ ሴተኛ ቤት መምጣት ከጀመረች በኋላ በኋላ ግን ቤት ስገባ ግድግዳው ላይ ደም አገኘሁ። ምንድነው፣ ቤሳይ አሞራ ሞቶ አገኘሁ። እንቁላል ተጨፍልቆ ግድግዳው ላይ። እንደውም ልጆችን በማያገባቸው እናንተናችሁ ብዬ ገረፍኳቸው ነው ያሉት። በኋላ ትልቁ ስህተታቸው ምንድን ነው እንግዲህ ግንዛቤ ያለመኖር ነው። ለዚህም ነው መንፈሳዊ መምህራኖች የሚያስተምሩትን በደንብ ተከታተሉ እምለው ራስንም ካደጋ ራስንም ከሞት ለመጠበቅ እኚህ ሰው በእግዚአብሔር ጣልቃ ገብነት ነው ከሞት የተረፉት ያንን አሞራ ሲያዩ እንግዲህ ሬሳ አሞራ ነው እዛ ውስጥ ያለው ግድግዳ ላይ ደም አግኝተዋል በዛ ላይ ደግሞ ይሄ የእንቁላል አስኳል ግድግዳ ላይ ተቀብተው አግኝተዋል ቤት ለማሳመር አይደለም ይሄ በኋላ ያለምንም ጸበል ነው ብያቸዋለሁ ይሄንን አደረግኩ ሲሉኝ ጸበል ሳይረጩ አስፈላጊውን ጥንቃቄ ሳያደርጉ ስላቸው ምንም ምን ግንዛቤ ስላልነበር። ከዛ በኋላ ነው የኛንም የነ መምህር ተስፋዬንም የነ መምህር ግርማንም ሌሎች የነቀስ ሲሆነከንም መርሃ ግብር መከታተል ሲጀምሩ የገባቸው፣ የመጣውና ሰት እንደፈጸመው የገባቸው። ስለዚህ ምን አደረጉ ስላቸው፣ እንቁላሉንም ደሙንም በእጃቸው ነው የጠረጉት። እሚገርም፣ ከዛ ኋላ ታመንኩ ነው ያሉት። ባፌ ሙሉ ደም ነበር ሲወጣ የነበረው። ስለዚህ የድግምት ክፋቱ ይታወቃል። እኚህ ሰው ከዛ ፊት ግንዛቤ ቢኖራቸው ኖሮ እንደዛ አይነት አደጋን አይጋፈጡም ነበረ። ከዛ በኋላ በቃ በስንት መከራ በጸበል በቅባ ቅዱስ ነው ህይወታቸው የተመለሰው መዳን የቻሉት። እሳቸው ይዳኑ እንጂ ከዛ ጊዜ ጀምሮ ማለትም የአሞራ ሬሳና ግድግዳ የተቀባ እንቁላል ከተገኘበት ጊዜ ጀምሮ በቤት ውስጥ ሰላም ጠፋ ባልና ሚስት ሊገዳደሉ ደረሱ። የእሳቸው ንግግር አይጥማትም፣ የእሷ ንግግር አይጥማቸውም። እንደዛ በጣም ይፋቀሩ የነበሩ ሰዎች ልጆቻቸው በር የዘጉ መቀመጥ ጀመሩ። አባት ልጅ ላይ ይነጫ ልጆች ላይ ይነጫ ነጫሉ፣ እናት ልጆች ላይ ትጭኋለች፣ ልጆች ወላጆቻቸው ማየት አይፈልጉም። ይሄ ነው ሰይጣን ቤታችሁ ሲገባ፣ ድግምት ሲደረግባችሁ አስፈላጊውን ጥንቃቄ ካላደረጋችሁና ለዛ የምትመቻችሁ ከሆነ በማወቅም ባለማወቅም እንዲህ ነው ብጥብጣችሁ የሚወጣው። ለዚህም ነው እንደ ቁራ እየጮህን ግድ የላችሁም፣ የቤተሰባችሁን ሰላም መልሱ። ብዙ ነገር እናንተ የማታስቡት የማትገምቱት ነገር እየሆነ ነው እየሆነ ነው። በእኛ ዘንድ ሀገር ውስጥም ውጭም ባለነው ኢትዮጵያውያን ዘንድ ማለት ነው። ይቅርታ፣ ውጭ ባላቸው ኢትዮጵያውያን ዘንድ፣ ሀገር ውስጥ ነው ያለሁት አክቹዋሊ። ስለዚህ ግንዛቤው ከሌለን አዌርነሱ ከሌለን ልንጎዳ እንችላለንና ወደ ትክክለኛው መንገድ እንመለስ ነው። አትከፍሉበትም እኮ ሰው አትከፍልበትም ዳን፣ እንዲህ አይነት ነገር አለ። ይህንን አድርግ ሲባል እንዴት ያንቀላፋል? እና ያች ሴት በኋላ ይገባኝ እንግዲህ እኚህ ሰው ላይ ፍላጎት አለ ወይ ትዳር ምልታፋታ ይሆናል። አንዳንድ ጊዜ አንዳንዱ ሰው ሴጣናዊ መንፈስ ያደረበት ሰው ትዳር በማፋታት የሚደሰት ሰው አለ። ወይም እሱም ነው ወይም ደግሞ እኚህ ሰው ላይ መስተፋቀር ማድርጋ ሊሆን ይችላል። የእኔ ግምት እንደዛ ነው። ይህንን ያልኩበት ምክንያት ምንድን ነው? ከዛ በኋላ ያ ሴት እኔን በጣም እየቀረበችኝ፣ እየፈለገችኝ መጣች። እኔ ይቅርታ አድርግልኝ በእግዚአብሔር ፊት ነው የምነግርህ፣ አልዋሽህም። እኔም ያቺ ሴትዮት ስበኝ ጀመር ነው ያሉት። መስተፋቀር ድግምት ካልሆነ ምንም ሊሆን አይችልም። ባለትዳር የሆኑ ሚሳቸውን የሚያፈቅሩ ልጆቻቸውን የሚወዱ ትዳራቸውን የሚያከብሩ ለፍተው ቤተሰቦቻቸውን በደንብ ለማቆም የሚሞክሩ ሰው እንግዲህ ብዙ አፔንዳውንን አይተው በስደት ሀገር ጎጃቸውን መሰረት ካስያዙ በኋላ እንግዲህ እድሜ ከሄደ በኋላ የሚመጣ እንዲህ አይነት ግንኙነት ጤናማ አይደለም። እሳቸውም አምነዋል እሳቸውም አምነዋል። ከዛ ምንድነው የሆንኩኝ ያለሁት የሚገርምህ ድሮ ሰርተን ሁለታችን የምናገኘው ገንዘብ በደንብ በረከት ነበር አሉ ከዛ ጊዜ ጀምሮ ከመቼ ጊዜ ጀምሮ የአሞራ ሬሳ ከተገኘና የእንቁላሉ ግድግዳ ላይ መቀባት እውን ከሆነ በኋላ ገንዘባችን ሁሉ በረከት አጣ እናገኛለን ገንዘብ የት እንደሚገባ አይታወቅም የዚህ ጊዜ ነው ሁለት መሰረታዊ ጥያቄዎችን የጠየቋቸው አንደኛው እና ሚዛ ጊዜ ነው አስመራ ተወልደው እንዳደጉ የልጅነት ጊዜያቸውን እዛው እንዳሳለፉ ከዛ ወደ ትድር እንደገቡ ምናምን የነገሩኝ ማለት ነው። እና ሁለት መሰረታዊ ጥያቄዎች ልጠይቅዎትና ከዛ ላይ ተነስተን እግዲ አንዳንድ ነገሮች እንነጋግረን አልኳቸው። አንደኛው እርስዎ እስከሚያስታውሱበት ጊዜ ቤተሰብ ውስጥ የሚመለክ ባዕድ አምልኮ ነበር ወይ? ስላቸው አስታወሱ። አዎ አያቴ የእናቴ እናት ጨሌ ታመልክ እንደነበረ አስታውሳለሁ ነገር ግን እኔና እህቴ ምንም ሳይገባን በቃ አላደለም በጣም የእምነት ሰው ሆነን አደለም ነገር ግን ሊትራሊ ጨሌ በአዳም ልኮ እንደሆነ ስለምናውቅ ዝም ብለን እናታችን በሌለችበት በድፍረት አውጥተን ጣል ነው ያሉት ለቄስ አላሳዩም ከቄስ ጋር አልተነጋገሩም ቤተክርስቲያን ወስደው ለሚያቃጠሉት ምናምን ዝም ብለው አውጥተው ነው የጣሉት ይህም ትክክል አይደለም። እኔ አንዳንድ መምህራን ሲያስተምሩ ሰምጭ ያለው እና እንዲህ አይነት ነገር ሀሳብ ካለ አባቶች ጋር ከእምነት አባቶች ጋር ማነጋገር ለቤተክርስቲያን ውስጥ መመስጠት ወይም ቤተክርስቲያን ውስጥ ጸሎት ተደርጎበት ር የሚቃጠልበት የሚወገድበት መንገድ ተፈልገ። በዚህ ስርዓት ካልሆነ ዝም ብሎ በድፍረት የሚደረግ ነገር አደጋ ላይ ይጥላል። ኦፍኮርስ እግዚአብሔር ይጠብቃል። ምክንያቱም ባዳለም ከሆነ አላመልክም የሚልን የራሱን ልጅ እግዚአብሔር አሳልፎ አይሰጥም። እና እኚህም ሰው እስከ እህታቸው እግዚአብሔር ይጠብቃቸው በዛ የዋህነታቸው ነው ብዬ ነው የማምነው። ምክንያቱም በቃ ባዕድ አምልኮ አላመልክም የኔ አምላክ እግዚአብሔር ነው ብለው ስለተቀበሉ ነው፣ እግዚአብሔር ስቴን ላይ ጠበቃቸው። ነገር ግን በእድሜ ከደረጁ በኋላ ግን መሀል ላይ ሰይጣን ገባ፣ በሴት ተመስሎ ማለት ነው። እነዛ ነው አንደርስታንድ ማድረገው። ይህ ሴት የባለቤታቸው ጓደኛ ነች፣ ቤተሰብ ሆናለች፣ ያቀርቧታል። በኋላ ግን በሁለቱ ትዳር መሀል ገብታ ያደረገችውን አድርጋ ያው ጸበልን ቦታም ላይ እንደጋለጠው ይህ ሰው ላይ መስተፋቅር አድርጋ ማለና ሚስት አላይታ ጣልቃ ልትገባ ነበረ የፈልገችው። በኋላ ግን ይህ ሰው እንዳልኳችሁ መጸለይ ሲጀምሩ በጣም በጸሎት የተጋሁ ነው ብለውኛል። እግዚአብሔር የተመሰገና ይሆን ነገር ግን ከኔ በፊት ባለቤት የነበረች በጣም የምትተጋው ከዛም ድንገት ነው የተቀየረችው ያሉት። ጸሎቱ አስጠላት። ከኔጋ ምስማ ማጣቃታት ከማይሆኑ ሰዎች ጋር መቅጠም ጀመረች። እሷም ፈልግ አደለም፣ እሷም ወድ አደለም፣ እሷም ተይዛ ነው። በዚህ ተማምነናል። እንጸልይ ስላት በፍጹም ጸሎት የሚባል ነገር እና የሁለታችንን መንፈስ ሊስማማ አልቻለም። ሮም ቅዱስ መንፈስና እርኩስ መንፈስ አንድ ቤት ውስጥ አብሮ መኖር አይችልም፣ ሊስማማም አይችልም። ነገር ግን ግንዛቤው ካለ እንደምንም ያን እየታገሉ በጸሎት በስግደት በቁርባን ያንን ነገር መታገል ይቻላል፣ መቋቋም ይቻላል። ጭራሽ ጭራሽ ከአጓጉል ሰዎች ጋር ባለቤታቸው መዋል ስትጀምር መስመር ነው የለቀቀችው። በእሳቸው አባባል ስድስት የኢሉምናቲ አባል ከሆኑ ሰዎች ጋር መገናኘት ጀመረች ነው። ያሳዝናል። እሳቸው እዚጋ በጸሎት ይደክማሉ፣ እዛ ጋ ሌላ መንፈስ ስላለ ቤቱን ይረብሻል። በዚህ አይነት ሁኔታ እያሉ ምንም ሊግባቡ አልቻሉም። በምንም ታምር ሊግባቡ አልቻሉም። ሴትዮዋ መዳን ትፈልጋለች፣ የሚገርማቸው ነገር ግን ያ ኃይል ይጎትታታል። ሴትዮዋ ወይም ደግሞ ጓደኛ ተብዬዋ ብዙ አድርጋለች። ስለዚህ ና ጊዜ አሁን አንዳንዶች ጓደኛችንን ብንጠራጠር ምናምን ዚህ አይነት ነገር ያስተምራሉ። ና ነው አይደለም። ብትጠራጠሩ አይደለም በክፉ ወይም ደግሞ ዝም ብሎ ባዶ ጥርጣሬ እንዲሆን አይደለም። ግን ዘመን ሲከፋ ደግሞ መጠራጠር ችግር የለውም። ሰው እየጠፋ በቅርቡ ሰው ነው በቅርብ ሰው ነው። ሰው እየጠፋ ያለው በቅርብ ሰው ነው። ሰው እያለቀ ያለው በቅርብ ሰው ነው። ሰው እየተጎዳ ያለው በቅርብ ሰው ነው። ጎጆ እየፈረሰ ያለው በቅርብ ሰው ነው። ቤተሰብ እየተመጣጠነ ያለው ስለዚህ ምን እናደርግ ዘመኑ መምሰል ነው። ዘመኑ ጨካኝ ከሆነ ያንን ጭካኔ መጠራጠርና የራስን መንገድ ማመቻቸት ግድ ነው እንጂ በየዋህነት ዝም ብሎ የተነዱ እንደበግ ለእርድ መቅረብም ደግሞ ጅልነት ነው። ይልናት ነው። የዋህነት አይደለም ወይ፣ ደግነት አይደለም። ሶ ሰዎች አጉል ጥርጣሪዎች እንዲገባ አይደለም ያ የምንናገረው፣ ግን ከሆነው ነገር ላይ ሰዎች ከደረሰባቸው ነገር ላይ ተነስተን እንደዚህ አይነት ነገር ሰዎች ላይ እየሆነ ነው፣ ራሳችሁን ጠብቁ ማለት ክፋት የለውም። ቢያንስ ያሉትን እንኳን እናትርፋቸው እንጂ እና በዛ አይነት ሁኔታ የቀጠሉ ያለች ሴት አንድ ቀን ወይ ደሞ ይሄንን ያደረገችውን ሴት ቤት ትመጣለች። ቆይታ ቆይታ እንም ጠፍታ ነበር አሉና ስትመጣ አይኗ የሚናገረው ነገር አለ አለ መልእክት አለው። እና የተጠፍተች ነው ስላት አይ ምንጠፋለኝ ላ ፈገግ አለች አሉ ፈገግቷ ግን ትርጉም ነበረው። ፈገግቷ አንደበት አለው ይናገራል። እና ያ ፈገግታ ያስተላለፈልኝ መልእክት አለ አሉ። እና የዛን ሰሞን በጣም በጸሎት የተጋውበት ጊዜ ነበር አሉ ለካ እሳቸው በጣም እየጸለዩ በነበረበት ሰዓት በተለይ ደግሞ ይሄ የአሞራ ሬሳ እና እንቁላሉን ካገኙ በኋላ ምናዩ የመምህር ግርማን ከዛ በኋላ የኔንም አንዳንድ ነገሮች ናዩና የሆነ ነገር እየተገለጸልኝ ስለመጣ መጸለይ መስገድ እንደዛ ሲጀምር የሆኑ ነገሮች በራእይ መታየት ጀመሩ። ጠነከርኩኝ አሉ። ጸሎት ቤት አዘጋጀው። መምህር ግርማ እንዳስተማሩት መቅጦሪያ ከሀገር ቤት አስላኩኝ። በሱ እየቀጠቀጥኩኝ ለካ ያንን በሚያደርጉበት ሰዓት ላይ የሴትዮዋ መንፈስ እየተጨነቀ ነው። መተትና ድግምት ያደርገችዋ ሴትዮ ስለዚህ ልታጣራ ነው የመጣችው። በየጊዜው መረጃ ተሰበሰባለች አሉ ስለዛ ቤተሰብ ማለት ነው። እንዴት ሆኑ? ተበጣብጠዋል ወይ ሰላም ናቸው ወይ ፍቅር ናቸው ወይ እየተለያዩ ነው ወይ ሰው ባልና ሚስት አንድ ላይ ያድራል ወይ ብሎ ይጠይቃል እግዚአብሔር ያሳያቸው እ ባልና ሚስት ሆኖ አብሮ ላይ ዳድ ነው ኢቨን እያናን ዲቴይል ነገር ለማወቅ በጣም አሰስታርግ ነበረ በሰዎች አማካኝነት ማለት ነው። እና የእሳቸው ጥንካሬ እሷን ወይም ደግሞ እላዩ ላይ ያደረውን መንፈስ እረፍት ስለነሳው ያለው ነገር ልታጠራ ነው የመጣቸው። ለዚህም ነው ጠንክሩ የሚባለው። እና እናንተ የምጠነክሩ ከሆነ በጸሎት በስግደት፣ በቁርባን ክፉ ያሰቡባቸው ወይም ክፉ ያደረጉባቸውን ሰዎች ማሸነፍ ትችላላቸው። በመድኃኒዓለም ኃይል ማለት ነው። በመድኃኒዓለም ጉልበት ማለት ነው። እና ይህንን ያደረጉትኝ ሰው ስለገባቸው፣ ስለተከታተሉ ምርሳቸው ነ ግርማ ቀሲሴ ነው ትምህርት ስለተከታተሉ፣ ያንን ፕራክቲካሊ ወደ ተግባር የቀየሩት። ስለዚህ ጠላታቸውን በዛ መፈተን ችለዋል ማለት ነው። እና ስለተፈተነች ነው የመጣቸው። መታ ያንን ብላ የሚገርመው፣ እዛ ቁጭ ብላ አለቀሰች አሉ። ደንግጠናል ምኖች ስላት፣ አይ ምንም አለችና፣ አሁንም የምጽጠት ፈገግታ ፈገግ ብላ ተነስታ ወጣች። ከዛ በኋላ አላገኘዋትም ነው ነገር ግን ከዛ በኋላ ቤታችን ሰላም አጣ። እሚገርም አሉ ታይሙን አውቀዋለሁ። አዲስ ዓመት ዋዜማ ላይ ከጳግሜ እስከ መስከረም እኛ ቤት አለመምጣት መምጣት ነው አሉ። እንበጣበጣለን የሚታደስበት ታይም ስለሆነ፣ በኋላ ገብቷቸዋል። የሚታደስበት ሰዓት ስለሆነ ባለቤቴና በቃ ልንጋደል ነው የምንደርሰው። ከዛ በኋላ ጥቅም ትዳር ምናምን ያልሰ እየቀነሰ እየቀነሰ ሄደና የተወሰነ ጊዜ ደግሞ ሰላም እንሆናለን። የሚገርም ታድሶ ሲላክ ይታወቀኛል አሉ ጤና የይዛባል ገንዘባችን ረዴትና በረከት ያጣል። እንበጣበጣለን። ልጆቻችን እኛን ማየት አይፈልጉም። እኛም በረባ ባረባው ልጆቻችን ላይ እንጮሃለን። ከእሷ ጋር ልንስማማ በፍጹም አንችልም። ይሄ የሚሆነ መቼ ነው? በሚታደ ስፔሻሊ መስከረምና ዋግሜ መጨረሻ ላይ ይታወቀኛል አሉ። የዛ ጊዜ ያለውን ፈተና ልነግር አልችልም የዛ ጊዜ ያለውን ፈተና ልነግርህ አልችልም። እና እንደውም አንድ ጠይቀው የነበር ከአቅሜው ላይ ነው ያልኳቸው። ምን መፍትሄ አለው ሲሉኝ፣ ያው ጸሎት፣ ስግደት፣ ቅዱስ ቁርባን እሱም ጠቅላላ አደርጋለሁ ነው ያሉት። እሷን ግን መመለስ አልቻልኩም ነው። እኔ አሁን ባለ ትዳር ሆኜ ቅዱስ ቁርባን ለብቻዬ እንዴት ነው ልቀበል የምችለው እሷን ትቼ ስግደቱ ላይ እንደበረታው ነው። በምቅጠሪያ መቀጥቀጡ ላይ እንደበረታሁ ነው። ጾም ጸሎቱ ላይ እንደበረታሁ ነው። ቅዱስ ቁርባን ላይ ግን እሷን ትቼ መቅረብ ባለ ትዳሩ እንዴት ያንን ብላት፣ ደግሞ እሷ እንኳን ለቅዱስ ቁርባን ይቀርና ኖርማሊ ለጸሎቱም ለምን በቃ ከበፊት መስመሯ ወታለች። እንግዲህ የተቆጣጠራት ኃይል አጓጉል ጓደኞች አሉ። እነዛ አጓጉል ጓደኞቿ ላይ ያደረው የኤልምናቲ መንፈስ እሳቸውን ቃል በቃል ነው የምትሉት፣ እዛ መስመር ውስጥ ገብታ። በምን እርግጠኛ ሆኑ ስላቸው፣ የጓደኞቿ ማንነት የዛ ሀገር ዜጎች አሉ፣ እሳቸው የሚኖሩበት ሀገር ዜጎች፣ ኢትዮጵያኖችም አሉ። እዛ መስመር ውስጥ እንደገባች እሳቸው እርግጠኛ ናቸው። እንግዲህ ያዩት ነገር ላይ ተነስተው ማለት ነው። ያው ባለቤታችሁን ትከታተላላችሁ አረላ እሷን ፈልግ አይደለም አሉ። አንዳንዴ ወደ ልቦና ስትመለስ ትጸጸትና ታልቅሳለች አሉ። እኔ እኮ ተይዣለሁ፣ ስለዚህ የሚያድነኝ እፈልጋለሁ። ስለዚህ የደውሉልኝም ለእኔ ታሪኩን የነገሩኝም ለዛ ነው። እና አሁን ከአቅም በላይ ነው፣ ምን ላድርግ ነው ያሉኝ። ስለዚህ ማድረግ አለብዎት ያመንኩት ነገር ነገርኳቸው። በኋላ ስለ መምህር ግርማ ጠየቁኝ። አክቹዋሊ አሁን ይምጡ አይምጡ አላውቅም። ይህንን ፕሮግራም እስከምሰራበት ጊዜ ድረስ ከአሜሪካ ይመለሱ አይመለሱ አላውቅም። ያሉ አይመስለኝም። አሜሪካ አገልግሎት ላይ እንደነበሩ አውቃለሁ፣ ግን አሁን እሳቸው ያሉ አይመስለኝም። ቢኖሩም ደግሞ መቼ አገልግሎት እንደሚጀምሩ አላውቅም ነው ያልኳቸው። አንድ ሁለተኛ ስለ ቀሲሱ ነው እኮ ጠይቀው የነበር። ስለ ቀሲሱ ነው እኔ ብዙም በቂ መረጃ የለኝም። ያው ከእሳቸው ሰዎች ጋር ብዙም እንትኖች ስለሌለኝ ማለት ነው። መምህር ግርማን ግን ያው በቅርብም እንደ እንትን ስላለ አገልግሎት ሲጀምሩ ኦፍኮርስ መረጃው ይኖረኛል፣ የት እንደሚያገለግሉ መረጃው ይኖረኛል። አሁን ግን ባለ የመረጃ መሰረት ከአሜሪካ እንዳልተመለሱን ነው ማቅ ይህንን ፕሮግራም እስከሰራው። ግን ይህንን ፕሮግራም ከሰራው በኋላ ይመለሱ አይመለሱ እርግጠኛ አደለውም እና ያንን ነገርኳቸው። በኋላ ምንድን ነው ያሉኝ፣ ባክህን ላስቸግርህ፣ እንደምንም ሰው ፈልግልኝ እና እኔ ልላካት አሉ። በቃ እኔ እንድድንልኝ ነው ምፈልገው፣ ሌላውን ቶ ገንዘብ ይገኛል፣ ይሰራል፣ ይገኛል ነገር ግን ገንዘብ ያለ ቤተሰባዊ ፍቅር ምንም ዋጋ የለም። ልጆች እንዲበተኑ አልፈልግም። ሚስቴን ማጣት አልፈልግም። እሷም እኔን ማጣት አትፈልግም። የያዘ ይዟት ነው ያሳዝናል። አንደበታቸው በጣም እንደተቸገሩ ያስታውቃል። እሺ እኔ ከአቅም በላይ ያልሆነ ነገር አይጠይቅም፣ ከአቅሜ በላይ የሆነ ነገር አይጠይቁም። ምክንያቱም አንዳንድ ሰዎች ከአቅማችሁ በላይ የሆነ ተጨንቀው ነው ይገባኛል ከአቅማችሁ በላይ የሆነ ነገር ይጠይቋችሁና ያንን ማድረግ ሲያቅታችሁ ቅር ይላቸዋል። እኔ ደግሞ ሰዎች ቅር እንዲላቸው አልፈልግም። በእኔ እስፔሻሊ በእኔ የተነሳ ሰዎች እንዲቀየሙኝ አልፈልግም። ሰዎች በላይ ቅር እንዲሰኙ አልፈልግም። ውስጤ ምቾት፣ ሰላም ስለማይሰማው ማለት ነው። እና ምንድነው ስላቸው፣ እሳቸው ምንድነው እንግዲህ፣ አዲስ አበባን ምትን እንት ሀገሩ ከወጡ ረጅም ጊዜ ስለሆናቸው ሊሆን ይችላል። አንድ ሳ ያላደረጉት በቃ ለላካትና የሆነ ቦታ ላይ አርፋ ምናምን አሉ ያነኛ ስራዬ ጊዜ የሚሰጠኝ አይደለም አንድን ሰውን ሁሌ የተከታትላችሁ ጸበል ወስዳችሁ ወር የሚሆን ምንም ከሱ ሳትለዩ እያስጠመቃችሁ ሆቴሉ መልሳችሁ እሱ ኔትን ከበካችሁ እንዳይወጣ እንዳይመልጣችሁ መንፈስ ያለባቸው ሰዎች ደግሞ አንዳንዴ ያስቸግራሉ እሱን ሁሉም በእኔ እንትን የሚሆን አይደለም ይህንን ቃል አልገባለትም ከስራም አንፃር እኔም የቤተሰብ ኃላፊ ስለሆንኩኝ ይሄ አይሆንም እንደ ግራ ቢገባኝ ነው እሺ ምን ትመክረኛለህ አንተ እንደማትችል አውቃለሁ ሲጨንቀኝ ነው ሲሉኝ እሺ ሌላ ምን ኦፕሽን አለ ብያቸው ነበረ ብቻ ዋን እላካትና እንደው የሆነ ደህና ሰው ቢገኝ ስፔሻሊ ሴቶች ቢገኙ በቃ ሆቴል የሚሆን ገስታውስ አርፋ እሷን እየተከታተሉ የወሰዱ የሚያስጠምቁልኝ ይገባኛል። ችግራቸው ግን እንደሚያደርግ ሰውን ኢትዮጵያ ውስጥ አለ ወይ? የሚገርማችሁ ይህንን ፕሮግራም እስከምሰራ ያልደወልኩበት ቦታ አልነበረም። በጣም የቅርብ ጓደኞች ጋ ሁሉ እንደዚህ ወርቅ ይገኛል ብለው ነው። እንደዚህ አይነት ሰዎች በፊት ነበር አሁን የሉም። ሁሉም ወደ ስራ ገብተዋል። የሚገርማቸው እንደማ ይሄንን ፕሮግራም አሁን ሰርቼ ከጨረስኩኝ በኋላ በስልክ ለመገናኘት ቀጥሮ ይዘናል ከሳቸው ጋር ውጤቱ ልንነግራቸው እና ውስጤ በጣም የተሸበረ ነው። ከንሳቸው በጣም ተስፋ አድርገዋል እና ከኔ የሚጠብቁት ምንድነው በቃ እሺ የላኳትና እኔ ከሰው አገናኘቻት በቃ ገስታውስ የሚሆን ሆቴል ተቀምጣ የሆነ ሰው እየተከታተላት ፀብር የውስር እያስጠመቃት 15 ቀን የሚሆን ወር ትቆያለች እንድላቸው ነው የሚፈልጉት። ቢሆን ደስ ይለኛል። ሙሉ ቀን ያልደወልኩበት ቦታ የለም። እንደዚህ አይነት ሰዎችን ግን ማግኘት አልቻልኩም። እና በዚህ አይነት ሁኔታ ተስፋ ያደረጉብኝን ሰው ልረዳቸው ባለመቻለ የተሰማኝን ሐዘን ልደብቃችሁ አልችልም። ማድረግ ደስ ላይ ነበረ። ግን እንግዲህ ሰው ካልተገኘ ምንት ነው ሊደረግ የሚችለው? አሁን ይህን ሁሉ ታሪክ የምነግራችሁ ለምንድ ነው? በእንደዚህ አይነት ሁኔታ የተቸገሩ በርካታ ኢትዮጵያን ወገኖቻችን በሀገር ውስጥም በመላው ዓለምም አሉ። ይሄ ሁሉ የመጣው ግን በማንም ሳይሆን በሰው ልጅ ክፋት ነው። በራሳችን ክፋት ነው። በራሳችን ተንኮል፣ በራሳችን ድግም፣ በራሳችን እንዴ! ሰው የሰውን ባል ለመቀማት መተት ያደርጋል? እንዴ! ሰው የሰው ትዳር ውስጥ ለመግባት መተት፣ ሰው የሰውን ጎጆ ለማፍረስ ግርግዳ ሄዶ እንቁላል መቀባት፣ በአሞራ በቁራ ምናምን እያስደገሙ ሬሳ መጣል። እረ ሰዎች ልቦና አይኖረንም? እረ ሰዎች ቢያንስ ሰውን ባንፈራ እግዚአብሔርን እንፍራ። የኃጢአታችንን ውጤት እኮ እየተመለከት ነው አለ። በየቦታው ሀገራችን ጣሁን እየሆነ ያለውን ነገር እያየ ነው አለ። ሰው ሰውን እያረደ፣ ሰው በሃይማኖት ሰበብ በጅምላ አማኙን እየጨፈጨፈ፣ ይህ ሁሉ ለምን ይመስላችኋል? ክፎች ስለሆነን፣ ክፋታችን እየጨመረ ስለመጣ ስለዚህ የሰው ልጅ ሰላም እንዴ ሊያገኝ ይችላል? የኛን አባት ወይም ደግሞ የኚህን ባለ ታሪክ አንደበት ብትሰሙት የሁላችሁን ልብ ይሰበራል። እርግጠኛ ነኝ እንደምነግራችሁ እኔ እንደምነግራችሁ አይደለም። ምክንያቱም ዋናው የታመመው ሰው እያለ ሌላ ሰው የእሱን ህመም ሲናገርለት የእሱን ያህል አይገልጸው ግን ያኛው በትክክለኛ የታመመው ሰው ነው። ኦፍኮርስ እኔ ቢሰማኝም የሰውየውን ያህል ግን ልገልጸው አልችልም፣ ምክንያቱም ዋናው ህመም ያለው እሳቸው ጋር ስለሆነ ማለት ነው። እና እንዲህ አይነት ነገሮችም አለ ልላችሁ ፈልጌ ነው። ሰው ሀገርም ሄዳችሁ ክፋታችን እንደ ጥላ ይከተላችኋል። ሰው ሀገርም ሷና ነገር እንደው ውይ በቃ ብን ብዬ ለጥፋ ይላል አለ የሆነ ነገር ሲያስቸግረው የሆነ ነገር በጣም መቃንት ሲልበት ኖ ለምን ነው ያገሩን ትችላችኋል? አይደለም አሁን ግን ሀገር ትታችሁን ብትሄዱ ብትሰደዱ ክፋታችን እንደ ጥላ ይከተላችኋል። የሄዳችሁበት ሀገር ድረስ ክፋታችን አለ አለ አለ። ውይ ኢትዮጵያውያኑ ደጎች ናቸው ምናምን የሚለው ነገር አሁን ተረት እየሆነ ነው። ኦፍ አያቶቻችን፣ አባቶቻችን፣ ቅርማያቶቻችን ሊሆኑ ይችላሉ ነው። አሁን ግን ባለው ባለው በዚህ ዘመን እውነት ግን ያንን እርግጠኛ ነው ብሎ ለመናገር በጣም ከባድ የሆነ ነው። ምክንያቱም ትዳር እያፈረስን እየደገምን እያስደገምን በመጠጥ ጎጆ እያፈረስን የቱ ጋ ነው ደግነታችን? የቱ ጋ የቱ ጋ እየተራረድን በእምነትም እየጨፈጭን በጅምላ ሰዎችን እየጨፈጨፍን እያቃጠልን እያረድን የቱ ጋ ነው ደግነታችን? ምን ላይ ነው ደግነታችን? ምኑ ላይ ነው የአምላክ ሀገርነታችን ምንድን ነው? ያንን ርህራሄ ያንን ደግነት ከውስጣችን የወሰደው ደጋግሜ የምጠይቀው ጥያቄ ነው። እስካሁን መልስ ያገኙለት ጥያቄ ስለሆነ እና እንዲህ አይነት ነገሮች እየተበራከቱ ስለመጡ ዋቃቸው ከክፋታችን እንመለስ ከማለት ውጪ ምን እንደምል ሁሉ ግራ እየገባኝ ነው። ምን እንደምል ሁሉ ማለት ነው እና እግዚአብሔር ልቦና ይስጠን። በቃ ሌላ ምን እንላችሁ አልችልም የዛሬ መርሃ ግብር የተከታተላችሁት ነበረ በቀጣይ በሌላ መርሃ ግብር እንገናኛለን እስከዛው ግን በያላችሁበት ሰላም ሁኑ